ያደረገ ለምን እነሱ ለምን እንደሚጠሉኝ ባላቅም እኔ ግን አልጠላቸውም። በጣም ነው የምወዳቸው። በተለይ ከሰማው በኋላ በጣም በቃ ውስጤ በጣም ነው የተነካው፣ ቅስሜ ተሰብሯል። አይ ምን ነው አንተ ጎንደር ስል ፍቅረ ጨመረ እንዴ ሙሌ አነስ ይለኛል። እኔ ከአንቺ ቤት ለመጀመሪያ ጊዜ ነው የገባል እኮ ጎንደር ሞት አይመስለኝ ብለ ነው የገባው ማን እንዳስገባ። አይ ብዙ እንደዚህ ካወራን አፍራለች፣ ጎረመማል ማይባበት። ግን አሌክስ አሁን የሰርጉን እንትን ወረቀቱን ላዞ ጋይ እውነት አሌክስ እና ዴዚ መጣላት የለም። እኔ ግን የሰው ማሽቃበጥ ግን የገረመኝ ታስታውሳለህ? ጌም እየተጫወታችሁ ምናምን ከሁለታችሁ ስትታዩ ስታምሩ ወይኔ ምናምን እኔ እንኳን በስተት የሆነ ነገር ስናገል ይጣሉና ከኛ ራስ ከአንቺ ራስ አንወርድም ከብዬ እኔ ላይ ውይ ሲሉብኝ የነበሩ ዛሬ ላይ ተገልብጠው አብሮ አይሄዱም አሌክስ ባለጌ ምናምን ያላችሁ ብሉ ናቸው። አንዱ ገብቶማ በእንግሊዝኛ በቃ ሄደበት አይደለም? አይ የምር ሲጀምር ማለት ነው ዴዚ ሺዝናት አማሃራ አትል ሺዝናት ኢትዮጵያን አትል ኢትዮጵያዊ አይደለችም፣ ግማሽ ኢትዮጵያዊ ነች። በአባቷ ነው የምትጠራችን አህያ አይደለችም በእናቷ የምትጠራው። ስለዚህ ጭራሽ አማራ አይደለችም፣ ኢትዮጵያዊም አይደለችም። ስለዚህ መብቷ ነው የፈለገችውን ሰው ማግባት። ትግራባይ ሆነ፣ ሻንቅላ ሆነ፣ ጋምቤላ ሆነ፣ የፈለገችውን መርጣ ማግባት ይችላል። ጎትታችሁ ፖለቲካ ውስጥ የምታስገቡት ይ እሷ አይደለ መከራከሪ። ልንገርሽ፣ ልንገርሽ እሷ አይደለ ለራሱ አፍጋኒስታን ነች፣ ሴኔጋል ነች፣ የማትታወቅ ነጭ አቅፎ እያደረ ለምን ሌላ ሰባት አግባ ይለ? ይህ እኮ ነው የሚገርመኝ። ትክክለኛ ኢትዮጵያዊ ኢትዮጵያዊት፣ ክብሯን የጠበቀች አግብቶ ቢሆን ደስ ይለናል። እናትዮ ራሱ እኔ አከብራለሁ፣ የማንንም እኔ እናቴን ስለማከብር የማንንም እናት አልናገርም፣ አልሳደብም ምንም ልናገር እኔ ማወራ ስለ ዴዚ ብቻ ነው ስለ ዴዚ እናት አላወራም ቢኮዝ እናት እና ልጅ የፈለጉትም መሆን ይችላሉ ነው አይደል እኔ ልጅን ሳሳድጋት ቤት እንዴት አድርጌ እንደማሳድጋት እኔ ነኝ የማውቀው እንጂ ሰው አይደለም ያውቅልኝ ስለዚህ እሷ ልጅዋን በደለቻትም አልበደለቻትም እናቷ ናት። እኔ በእናት እና በልጅ መሀል አልገባም ስለ ዴዚ እና ስለ አንተ ብቻ ነው ማውራት የምፈልገው እቺ ልጅ ፍቅር አለባት ፍቅር ደግሞ የእግዚአብሔር ነው ምን ችግር አለው ዘረኛ ናት ምናምን ትሉኛላችሁ እኔ ነበርኩ ደሞ ምናምን ማለት የነበረብኝ ግን እኔ እንደዛ አላልኩም። በቃ ፍቅር የሚጠላ ነገር አይደለም እንዴ! ትናንት እኮ የተጣሉ እኮ ታርቀው እኮ አሁን አብረው እየሰሩ ነው። እነዚህ ልጆች ምን አደረጉ? ፖለቲካ ይቅር ለአንድነትን ዘምር አንድ ንሁን እያላችሁ አይደል እንዴ? ስታሪያ አንድነትን እዚህ ጋር መጀመሪያ ያለባችሁ የሰው ፍቅር እንዲ እዚህ ጋር አንተ እንደዚህ ለአንተ እንዲነብላችሁ ሕፃን ልጆች ማጅን ትልልቅ እንኳን አደሉም የኛ በጣም የትንንሽ ትንንሾች የእኛ ትንንሾች ናቸው። እናንተ አሪያ መሆን ሲገባችሁ ጭራሽ ተዘቅዝቃችሁ እንደዚህ ናችሁ፣ እንዲህ ናችሁ። ኧረ በስመ አብ ሰው በሀምሳ ሰባት በአርባ ሰባት ዓመቱ የሀያ አንድ ዓመት ልጅ ላይ ጣት ይቀስራል። ሲጀመር የፋሚሊ የቤት ገበና እኔ እዚህ ቤቴ የቤቴ ገበና ቲክታክ ላይ ወጥቶ አቅም ማውጣት አልፈልግም። ለምን አውጣለሁ? እዚህ ጋ ያገናኘን ያገናኘን ነገር ነው። በዚች አምስት ዓመት ውስጥ ምን እንዳገናኘን ሁላችንም እናውቃለን። ከዛ ውጭ የቤቴ ገበና ለምንድን ነው ውጭ ማውጣው? መሆን የለበትም። ሁላችሁም የባላችሁንም የሚስታችሁንም የልጆቻችሁንም ገበና ከጀርባችሁ አስቀምጡትና ፊት ለፊት መታችሁ ሳቆ ተጫውቱ። አያስፈልግም። ትናንት እነሱ ይፋቀሩ ይዋደዱ ስትሉ የነበሩ ዛሬ ላይ ተነስታችሁ መታችሁ እሱ ትግራዋይ ስለሆነ ይቅርባል እናትየው እየፈለገ እንትን ተቃዋሚ ልትሆን ትችላለች። የደረሰባት ነገር ሊኖሩ ይችላል። ልትጠላን ትችላለች። በግድ ደጅ ልንድራት አንችልም። ልጇንም መጥላትም መውደድም መብቷ ነው። እናት ናት፣ ምንም ቢሆን እናት። አሽቃባጭ ምን አገባው? ግን ለምንድን ነው እናንተ ተጨምራችሁ ገብታችሁ እሳት የምትለኩሱት? እሳት አትለኩሱ፣ በቃ ማንም ሰው ወዶ እኮ አይደለም ፍቅር የሚይዘው። ፈቅር ገጠመኝ ነው፣ ይኔቨር ነው። እኔ አሁን እንደዚህ እናንተ ትጠሉኛ አቶጅንም ትጠይናለች ትምናላ ነገ፣ ኔቨር ነው። ምን ሀብን እንደሚያደርግ እግዚአብሔር ብቻ ነው የሚወስነው። እኛ በልባችን ኦኬ ሰው መርጠን አይደለም። ጭንቅላታችን ላይ የምንስለውንማ ቢሆን የምናገባውና የምናፈቅረው ሮ በቃ የሳልነው ፊልም እንደ ፊልም አክተር የሳልናቸውን አግብተን እንቀመጥ ነበር። እንደዛ አደለ። በቃ ገጠመኝ ነው። እግዚአብሔር ነው የሚሰጠው ፍቅር። እነዚህ ልጆች ተፋቀሩ፣ ምንም ማድረግ አይችሉም። ፍቅርን የሚጠላ ሴጣን ብቻ ነው። እዚህ ያላችሁ ሴጣን አትሆኑ። እስኪ አትሊስት ሆነ ልጆች ስለሆኑ እነዚህ መክራችሁ ምናምን፣ አይ በቃ ይሄ ነገር መጥፎ ነው። ፖለቲካ መጥፎ ነው። እንደዚህ አትሆኑ። በቃ ፍቅርን ነው ማስተማር። ከኔ አፍ ነው ይሄ እየወጣ ያለው እንጂ እንደ ድሮ በሆን ድሮ ኔ እኔ ነበርኩ ምን ሰው እዚህ ገብቼ ለመናገር በዘረኝነት ከተባለ ማለት ነው። ግን እቺ ልጅ አማራ አደለችም በቃ ኢትዮጵያ ያደለችም ሲጀምር ግማሽ ኢትዮጵያ ናት። የፈለገችውን ማድረግ ትችላለች። እሱም ደግሞ አሌክስም ደግሞ ከእሷ ጋር ፍቅር ጀምሮ ቢያገባት ኢትዮጵያ አይደለም የሚያገባው ግማሽ ኢትዮጵያ ነች። ሙሉ ኢትዮጵያ ያደለች። ይህን ነገር ጭንቅላት አስገባው ሴጋው፣ እሺ ይህን ጭንቅላት ላስገባው፣ አንተን አደለም ለዛ መንደር ነው ማወር ለምንድን ነው በትልቆች በሰሩት ኃጢአት ልጆች የሚቀጡት? ምን አደረጉ? እኔ የሚገርመኝ ወገን ይሄ ሰው እድሜው ጨርሶ ጡረታ መውጫ ጊዜ ነው።